ወንድሜ ምንድን ነው ከኔ የምትደብቂኝ? ማሂ፣ አልተሻለሽም? ለምን አትታይም? ሂጄ ነበርኩ፣ ቃል ግን ዶክተር ወደ ውጭ ሀገር ሄደሽ መታከም አለብሽ ብሎኛል። ሰን ነግረሸዋል? አልነገርኩትም፣ እንዲጨነቅ አልፈልግም። አንቺ ልጅ አታስቢም እንዴ? እኔ እነግረዋለሁ። እባካችሁ ልለምናችሁ እንዳትነግሩት እሺ? አደራችሁን አውቃል በጣም ብዙ ብር ነው የሚያስፈልገው። አይ አልነግረውም፣ ምንም ነገር ማወቅ የለበትም፣ እንዲጨነቅ አልፈልግም። ወንድሜ ወንድሜ ምንድነው ከኔ የምትደብቂኝ? ወንድሜ መጣ ምንም አቷ። እሺ ምን አጥፍተሽ ነው? ቶሎ በይ ንገሪኝ። ምንም የደበቅሁት ነገር የለም ወንድሜ ወንድሜ እያዞሬ ነው። እህቴ ሆስፒታል ውሰድሽ። እህቴ ምን ሆነሽ ነው? አይ አልሄድም፣ ይሻለኛል። ሆስፒታል ውሰድሽ እህቴ። እህቴ፣ እህቴ ተሻለሽ? ወንድሜ ካሁን በኋላ እንዳታስብ፣ ደህና ነኝ። እሺ፣ መዳልሽን በሰዓቱ እየወሰድሽ ነው? አይ አልወሰድኩም፣ መድኃኒትም አልቋል። በዛ ላይ ደግሞ ደህና ነኝ፣ መውሰድ አያስፈልገኝም። እሺ በቃ ቢሮ ደርሼ መጣሁ። እሺ በቃ ወንድሜ። ሀበል ያለውበትን ቦታ ታውቂያለሽ አይደል? ስራም የለኝም፣ ለእህቴ የመድኃኒት መግዣ ብር ካለሽ አበድርኝ። ውይ ሰን፣ አረ እኔን በጣም ቸግሮኛል፣ ወይ አዲን ጠይቀው። ሄሎ አዲ፣ አረ ሰን እየመጣልህ ነው። ምን አቅለት አለው ብር አበድረኝ ምናምን እያለ ነው። አረ የለኝም በለው። ምን አጨናነቀ? ምን ነው ሰን፣ አዲስ ስራ እንደሌለኝ ታውቃለ እህቴ ደግሞ ታማተኝታለች። የመድሃኒት መግዣ ብር የለኝም ባካ፣ አበድረኝ። ቢኖረኝ ባበድርሽ ደስ ይለኛል፣ ግን ምንም የለኝም። አንቺ ስልክ ቀንሽ ደርሷል ማለት ነው። ወንድሜ እኮ ቀረ፣ ምን ሆኖ ነው? ቴሌፎኑ ለጊዜው ጥሪ አይቀበልም። እንዴ፣ ስልኩ አይሰራም፣ ምን ሆነ? ወይኔ ደሞ ሊያመኝ ነው። የት ቀረ ወንድሜ? መጣ። ስልክ ለምንድነው የማይሰራው? ብር ከየት አግኝተህ ነው? ወንድሜ ስልኩን ሽጦት እንዳይሆን። እንደምታሰቃይ ነዋ። ዛሬ አንቄ ነው የምደፍነው ወንድሜ። ዋህን እንዴ! እሺ ስሚ፣ ሁሉንም ዕቃ ታጥቢያለሽ፣ ቤቱን ታጸጃለሽ፣ ምግብ ታበስያለሽ፣ ስመለስ ቡና ፍልተሽ ትጠብቅኛለሽ። እንዴ! ይህን ሁሉ ስራ እንዴት ነው ብቻዬን የሚሰራው? ይሄን ካልሰራሽ ምን አባሽ ልሰሪልኝ ነው ታዲያ? እዚህ ቁጭ ብሎ ማላገጥ የለም እሺ? ቶሎ በይ። ሁሉም ስራዎች አልቆ እንዲጠብቁኝ እፈልጋለሁ። እሺ? አሁንስ በቃኝ። ለወንድሜ ነው የምናገረው። ምንድን ነው ለወንድምሽ የምትናገሪው? እንደምታሰቃይ ነዋ። ዛሬ አንቄ ነው ምደፍ ምን ሆነሽ ነው እህቴ? ወንድሜ በቃኝ። እስካሁን ትዳራችሁ እንዳይፈርስ ብዬሽ እየኖር ያለው አሁን ግን በቃኝ። ምን እየተፈጠረ ነው እንዴ? የቤቱን ስራ የምታሰራኝ እኔን ነው በዛ ላይ ደግሞ ትሰድበኛለች ታንገላታኛለች እና አንቺ እያለሽ እኔ እንዲሰራልሽ ፈልገች ነበር እህቴ እኔ ሳልሰማ ከእኔ ከወንድምሽ ቤት ተቀጠርሽ እንዴ ወንድም አላውቅም እኔ የምፈልገው ከዚህ ቤት መውጣት ብቻ ነው እንደውም ተገላገልኩ ኖረሽም አልጠቀምሽም ሄደሽም አትጎጂም እሺ ስነ ስርዓት ያጅሽ ከወንድሟ ጋር ለመኖር እንጂ የወንድሟ ቤቱ ሰራተኛ ለመሆን አይደለም የመጣችው ኧረ ጭራሽ እንደውም አንቺ ነሽ መውጣት ያለብሽ ለእኔም ክብር የለሽም፣ ለእህቴም አልተመቸሻትም። ሰን ማ እኔ ሚስት እኮ ነኝ። አዎ ሚስቴ ነሽ፣ ግን ደግሞ ከእህቴ አትበልጭም። ውጪ፣ እኔን ውጪልኝ። ሰን። አዎ አልሰማሽኝም ወይስ አላመንሽኝም? ልድገምልሽ፣ ውጪ። አዎ፣ ጠብቂኝ። ወንድሜን እንዴትም አድርጌ ሸውደዋለሁ። ዛሬማ ፈታ ስንል ነው የምናመሸው። ምን? ስለዚህ ነው የሰማሁሽ። ወንድሜ ምን? ነው የሰማሁሽ? ምንም፣ የጓደኛዬ እናት ኮታማ ሆስፒታል ነች። ኧረ ያልሰማሁሽ መሰለሽ? እኔን መቼም ማሸውጂኝ። ወንድሜ እንዴት እንደምታሳዝን ብታያት እኮ በጣም አሟታል፣ ይጀል ጠይቃት። ከሷ በላይ የሚያሳዝን የአንች መዋሸት ነው። አትሄጂም፣ አርፈሽ ተቀመጭ፣ እግርሽ እንዳልሰብርልሽ። ኧረ ወንድሜ ግቢ። አሁንስ፣ በዛ ወንድሜ።